ሰላም ሰላም ውዴ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰናል። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በግል ለመማር ለምትፈልጉ ደግሞ ታች ባለው ስልክ በኢሞ በቴሌግራም በዋትሳፕ መማር ትችላላችሁ። ጊዜያችሁን አመቻችታችሁ ማለት ነው። ዛሬም የምናየው ፊደላትን ነው። ዛሬ በዛሬ ቪዲዮያችን እንግዲህ ከሀ እስከ ደ ያሉ ፊደላትን ይዤላችሁ መጥቻለሁ። በአንድ ላይ የማናየው በቀላሉ ለመያዝ አመች ስለማይሆን ነው። በዛም ስለሚል አመች ስለማይሆን እንደዚህ እየቆራረጥን እናየዋለን ማለት ነው በደንብ በዛሬ ቪዲዮአችን ከኸ እስከ ደ ያሉ ፊደላትን ይዤላችሁ መጥቻለሁ። እስኪ እንያቸው አብረን። እዚህ ጋ የምትመለከቷት የመጀመሪያ ፊደል ኸ ነች። ኸ ኹ

ዴ፣ ድ፣ ዶ በዚህ መልኩ ካየን በኋላ የመጀመሪያ ፊደላት ምን አይነት ባህሪ ያላቸው ሁለተኛ፣ ሶስተኛ እነዚህን ደግሞ እናያለን ማለት ነው። ለምሳሌ የመጀመሪያ ፊደላትን ተመልከቱ። ሁለተኛ ፊደላትን ደግሞ ቅጥያ ይኖራቸዋል፣ እስካሁንም እንዳየናቸው ከዚህ በኋላ የምናያቸው ሁለተኛ ፊደላት ከሆኑ ጎናቸው ላይ ነው ቅጥያ የሚኖራቸው። ሁ፣ ው፣ ዙ ተመልከቷቸው፣ እዚህ ጀምራችሁ ሁሉም ጎናቸው ላይ ቅጥያ ያላቸው። ሁሉም ሁለተኛ ፊደላት ጎናቸው ላይ ቅጥያ ይኖራቸዋል። ሶስተኛ ፊደላት ሂ፣ ዊ፣ ሲ፣ ጂ፣ ዲ። አሁንም ተመልከቱ ከመጀመሪያው ጀምራችሁ፣ አሁንም ታች እግራቸው ላይ ቅጥያ ይኖራቸዋል ማለት ነው። አራተኛ ፊደላት ላይ ሀ፣ ዋ፣ ዛ፣ ዣ። ትንሽ ልዩነት የመጣው ዋ ላይ ነው። ሌሎቹን ተመልከቱ። የመጀመሪያ እግራቸው ነው የሚያጥረው፣ የፊት ለፊት እግራቸው ያጥራል ማለት ነው። አምስተኛ ፊደላት ሄ ወ ዜ። አምስተኛ ፊደላት ከዚህ በፊት የሚያየ ነው። አሁን በኋላ የምናየው አምስተኛ ፊደል ከሆነ ሁሉም ታች ላይ ነው ቀለበት የሚኖራቸው ማለት ነው። በዚህ መልኩ ሌሎቹም ስድስተኛ ፊደላትም ሰባተኛ ፊደላትም ተመሳሳይ ናቸው። በዚህ መልኩ ሌሎች ፊደላትንም በደንብ ካየን በኋላ ቃላት መመስረት አረፍተ ነገር መመስረትን በደንብ እናያለን ማለት ነው። የዛሬ ቪዲያችን ግን ይህን ይመስል ነበር። ቸርን ሰንብት።